በፊት ምናምን ትያለሽ እንዴ አያ ያኔ ያ ያ ያ ምን እስከ ዛሬ ሰላም ራሱ ተባብለን። ሰፈር ላይ እየተያየ

ንገሪው እዩ፣ እስቲ አዋሪ ምንድነው ማወራው? እኔ ምን ምነግርህ ነገር የለም። ሲጀመር ጥሪው ካልደወልሽለት ብሎ ነው ያስጠራኝ። አይ አይደለም፣ ሃይሚ ከአንቺ አፍ መስማት አለበት እና ንገሪው። ምንድን ነው እባክህ፣ ፋሲል የምሬን ነው። ችግር የለም እኔ አሁን በመናፈኝ ነው እንደዚህ አይነት ነገር ምነግረው። ከአንቺ ነው መስማትም ካለበት፣ ወንድሜ ምንድን ነው ጉራ? መስማት ካለብህ ከእሷ አይ፣ ችግር የለውም እንደምትነግረኝ፣ ችግር የለው። ምንድነው እኔ ያነግረው? ንገሪ። ነግረህ ማትነገር ከሆነ ታዲያ ለምን አስጠራኝ? ይእኔ አልነግረውም፣ በቃ ምንድነው? እዚህ ድረስ ምንድነው ትባባሉት የተፈጠረው እንጂ ምን እኔ ከዚህ በፊት ከእሱ ጋር ማውራት ጀምረን ነበር። ከእሱ ጋር ማውራት ጀምረን ነበር ከዚህ በፊት ማለት። ማውራት ምናምን ግልጽ አድርገሽ ንገረኝ። አተርበት በማለት ማውራት ማለት በፍቅር ዙሪያ ሰውብቶኝ ነበር ማለት ነው። ከዛ እኔ ደግሞ ሲያወራኝ አወራውት ምናምን ረጅም እንጓዝ አልመሰለኝም። ከዛም በኋላ

ነው የምታወሪው? እሱን በኋላ እኔ በደንብ አረጋግቼ እነግራለሁ። ምን ምን ቀለበት አሰርሽ እንዴት ፍቅር ምናምን ምናምን ከመጀመሩ እሱ ነው ሲጀመር። እንደዚህ እኔ ነገር ውስጥ እገባለሁ። ቀልድ ነው። ነው ነገር ምን ከቀለበቱ በላይ አመት ከምናምን አብረ እስካሁን ድረስ የተደበቀች ቃ መጀመሪያ በስልክ ነበር የማውቀው ከዛ እዚህ ሀገር ከመጣሁ በኋላ ደግሞ በደንብ ተገናኘን። ምናምን ናት ምንስ ነው በቃ ምናምን የመርሽን ነው። ሰላም አለይኩም ረመቱላይ ብረካቱ። ውድና የተከበራችሁ ውደ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ያላችሁ ያለው አልሐምዱሊላህ ሀይሚዬ ማለት ነው፣ ሰው ውስጥ በጣም ፍቅር ላይ ነው ያላችሁት ማለት ነው። ሰው በጣም ነው እየወደዳችሁ በጣም እያከበራችሁ ያለው። በዚህ ልክ ደግሞ በሰው እንትን እንድትጠሉ አታደርጉ ማለት ነው። ይሄ ነገር ብራንክ ነው፣ ምክንያቱም ከእነ አንዋርም ሰርቷል ልጁ ማለት ነው፣ ከነ ጆሲም ሰርቷል። ስለዚህ ሀይሚዬ፣ ይሄ ብራንክ ቢቀርባችሁ ይሻላል። እናንተ ዝም ብሎ ሰው ይወዳችኋል። እንደው ብራንክ ባታደርጉም ዝም ብላችሁ ቪዲዮ ስትሰሩ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ የምሬ ነው ምላችሁ ይህ ፍቅራችሁን ሰው ውስጥ እንዳታበላሹ ማለት ነው የምሬን ነው ይህ ነገር ብራንክ ነው በእርግጠኝነት